ትላንትና በለንደን ለሊቨርፑል እጅግ በጣም ወሳኝ ሶስት ነጥብና ወሳኝ ድል ተመዝግቧል። ወሳኝ ነው ስንል ሶስት ነጥቡ ብቻም አይደለም። በዋነኝነት አሰልጣኝ አርነ ስሎት ከነበሩበት ጫናና ክለቡ ከገባበት የውጤት ቀውስ አንጻር በትላንትናው ጨዋታ ላይ ማሸነፍ ለሊቨርፑላውያን እጅግ በጣም ወሳኝና አስፈላጊ ነበር። እናም ሊቨርፑል ከተከታታይ ጨዋታዎች ውጤት ማጣት በኋላ በትላንትናው እለት ወደ ለንደን አቅንቶ ዌስትሃምን በማሸነፍ ቢያንስ ትንሽ ተንፈስ ያለበትን የጨዋታ እለት አሳልፏል። አርነ ስሎት ከአመራሮቹ ከሚደርስባቸውም ከደረሰባቸውም ጫና አንጻር ክለቡ በባለፈው በፒኤስቪ ሲሸነፍ ክለቡ ከጠራው ኤርጀንት ስብሰባ በኋላ ምናልባትም ደግሞ ቀጣዮቹ ጨዋታዎች ለዚህ ክለብ እጅግ በጣም ወሳኝና አስፈላጊ እንደሆኑ ሲነገር የቆየው፣ ዞሮ ዞሮ ግን በዚህ ጨዋታ ላይ ሊቨርፑል አስፈላጊውን ሶስት ነጥብ ይዞ ወጥቷል። ለሊቨርፑል ጥሩ ነገሩ ደግሞ ይሄ ብቻ አይደለም። ምናልባት ከረጅም ጊዜ የጥበቃ በኋላ አሌክዛንደር ኢሳክ በዚህ ጨዋታ ላይ ለሊቨርፑል የመጀመሪያ የፕሪምየር ሊግ ጎሉን አስቆጥሯል እና ትላንትና ለሊቨርፑል ቀኑ እጅግ በጣም ጥሩ ነው ሊባል ይችላል። ጨዋታው እንዴት ነበር? ሊቨርፑል ከዚህስ በኋላ እንዴት ባለ መንገድ በደንብ ከሽንፈት ዳይለማ ከሽንፈት አንጎቨር አጣብቅኝ ውስጥ አገግሞ መውጣት ይችላል? የትላንትናው ጨዋታ እንደ መስፈንጠሪያ ይጠቀሙበታል ሆይ እነዚህን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምናነሳቸው ጉዳዮች ይሆናሉ ማለት ነው። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውዴት ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ቢያንሴ ፕሮግራም 2300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁ ፕሮግራሙን ስትጀምሩ ዩቲዩብ ፕሮግራሙን ለሌሎች የእግር ኳስ ተመልካቾች እንዲያደርሰው ላይክ ማድረጋችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬ ደግሞ ተገናኝተናል። በኋላ ላይ የቼልሲን ጉዳይ የምንመለከት ነው የሚሆነው በዚህኛው ፕሮግራማችን ላይ ግን የሊቨርፑልና የዌስትሃምን ጨዋታ የምናይ ይሆናል ማለት ነው። ምናልባት አመና ሁለቱ ክለቦች ሲገናኙ እዚሁ የለንደን ኦሎምፒክ ስታዲየም ላይ ሁለቱ ቡድኖች ሲገናኙ ሊቨርፑል በደንብ ብሎ ዋንጫው በቃ ራሱን ማዘጋጀቱን ያረጋገጠበት ጨዋታ ነበር። ካስታወሳችሁ ሁለቱ ቡድኖች ሊቨርፑልና ዌስትሃም ዩናይትድ በባለፈው አመት ሲገናኙ እዚህ ሜዳ ላይ በጣም የሚያስገርም የነ ሞሳላ ፐርፎርማንስ ምሽቱ ላይ በጣም ምርጥ የነበሩትን የሊቨርፑል ተጫዋቾችን እየተመለከትንበትና በቃ ልክ ሊቨርፑል ያንን ጨዋታ ዌስታምን አሸንፎ ከወጣ በኋላ በቃ ከዚህ በኋላ ያለው ነገር እጅግ በጣም የተስተካከለ ሊሆንላቸው እንደሚችል ሊቨርፑል ለዋንጫው ቆርጦ መምጣቱ በደንብ ያሳየበት ጨዋታ እንደነበር። ምክንያቱም ጨዋታውን እኛ ነበርን ሬድዮ ላይ ያስተላለፍ ነው እና በደንብ አስታውሳለሁ። እዛ ጨዋታ ላይ ሊቨርፑሎች የነበራቸውን ፐርፎርማንስ ዌስታምን ለማሸነፍ የነበራቸው ኢነርጂ አምስት ለባዶ ያለቀ ጨዋታ ነው፣ ካስታወሳችሁ እዛ ጨዋታ ላይ እና ሊቨርፑል በጣም የበላይነት የወሰደበት እነ ሊዊስ ዲያዝ እነ ኮዲ ጋክፖ ሞሳላ እንዲሁ ደግሞ እነ ትሬንት አሌክዛንደር አርኖልድ እና እንዲሁ ደግሞ ክረምት ላይ ሕልፈተ ሕይወቱ እየተሰማው የዲዮጎ ጆታ ጎሎችን የተመለከትንባቸው ጨዋታዎች ነበሩ እና እነዚህ ጎሎች እንግዲህ ሊቨርፑል አምና ዌስት ሀምን በጣም በተረጋጋ ሁኔታ እንዲያሸንፍ ያደረጉት ነበሩ። ጨዋታውም የተደረገው አስራዘጠነኛው ሳምንት ቦክሲንግ ዴ ላይ የቦክሲንግ ዴ ጨዋታዎች ላይ ነበር እና በዛ ወቅት ነበር የተገናኙት። ዘንድሮ ግን ጨዋታው ከዛ በተቃራኒ ነበር። ዌስት ሀም ገና ከውጤት ማጥ ውስጥ ይሄ የወራጅ ቀጠና ስጋት ያለበት ቡድን ነው እና ከዛ ለመላቀቅ ጥረት እያደረገ በሚገኝበት ሰዓት ሊቨርፑል ደግሞ በተከታታይ በገጠሙ ሽንፈቶች ምክንያት የሆነ አይነት አጣብቂኝ ውስጥ የገባበትና አሰልጣኙም ደግሞ ከተጫዋቾቻቸው ጋር አብረው የሆነ ጫና ውስጥ የገቡበት ጨዋታ ነበር ሊባል ይችላል። ነገር ግን በትናንትናው ጨዋታ ላይ ደግሞ ሊቨርፑል ዌስት ሃምን አሸንፎ ቢያንስ ትንሽ ትንሽ ትንፋሽ ማሸነፉ አሁንም ትንፋሽ የሰጠው ነገር ነው። እኔ ከዚህ በፊት ደጋግሜ እንደምናገረው በቃ የሆነ ቡድን የሆነ አሰልጣኝም ከእንደዚህ አይነት የውጤት ማጥ ውስጥ መውጣት ከፈለጉ ማሸነፍ ነው ያለባቸው። በቃ ጊዜ የሚገዙት በማሸነፍ ነው። በቃ ገንዘባቸው ማሸነፍ ነው። ሲያሸንፉ ያንን ጊዜ ማራዘም ይችላሉ። ከዛ ደግሞ እያሸነፍክ ታስባለህ፣ ምንድን ነው ማደርገው ከዚህ በኋላ ጨዋታዎችን እንድልጫወት እችላለሁ? የሚሉትን ነገሮች በደንብ እያሰብክ ትሄዳለህና ለሊቨርፑልም ትላንትና የተመዘገበው ይኸው ውጤት ነበር ልንል እንችላለን። እንግዲህ በትናንትናው እለት በሊቨርፑል በኩል አሊሰን ቤከር በሳምንቱ አጋማሽ ጉዳት ላይ ነበር በቻምፒዮንስ ጨዋታ ላይ አልተመለከት ነውም ከጉዳት መልስ ተመልሷል። ጆ ጎሜዝን ትላንትና በአዲስ ሚና ተመልክተነዋል። እንግዲህ ይሄ የራይት ባክ ወይም ደግሞ የቀኝ ተመላላሽ ቦታ ላሰጣኝ አርነ ስሎት ዘንድሮ በጣም ትልቅ ራስ ምታት የሆነባቸው ነገር ነበር። ፍሪምፖንግን, ያሰልፉታል፣ እሱም አጥጋቢ አይደለም ብቃቱ። ከዛ ደግሞ ፍሪምፖንግም ተመለሰ ሲሉ ወይ ይጎዳል። ኮነር ብራድሊን፣ አንዳንድ ጊዜ ደግሞ ዶሚኒክ ሶቦዝላይን ያለ ቦታው ሲያጫውቱ ሁሉ እንመለከት ነበር አሁን ግን ጆ ጎሜዝን ሞክረዋል እና ባለፈውም እንደተናገርኩት አንዳንድ ነገሮችን መቀየር ይኖርባቸዋል ብዬ ነበረ። እሳቸውም እዚህ ቦታ ላይ ጆ ጎሜዝን አጫውተውታል። ትላንት ጥሩ ነበረ። በነበረው ምሽት ኢብራሂማ ኮናቴ፣ ቫንዳይክ፣ ሚሎስ ኬርኬዥ፣ ግራቨንበር፣ ማካሊስተር ተሰልፈዋል። ሶቦዚ ላይ ትላንት በሚመቸው ቦታ ላይ በተለይም በአማካይ ቦታ ላይም ሳይሆን በቀኙ የማጥቃት በግራው የማጥቃት ቦታ ላይ እንዲጫወት ተደርጓል። በግራ ስምንት ቁጥር ወይም ሌፍት ነምበር ኤት በሚባለው ቦታ ላይ ፍሎሪያን ቬትስ ትላንት ከጉዳት መልስ እንደዚ ወደ ሜዳ የተመለሰበት ጨዋታ ነው። አሌክዛንደር ኢሳክ ደግሞ የፊት መስመሩን በመምራት ትላንትና ተጫውቷል ማለት ነው። የመጀመሪያው አጋማሽ ለሊቨርፑል ደጋፊዎች ጎል ያላስቆጠሩበትም ስለነበር እጅግ በጣም አስጨናቂ ነበር ሊባል ይችላል። የሆኑ የፈጠሯቸው የጎል እድሎች ነበሩ፣ ብሎክ የተደረጉ ኳሶዎች እንዲሁም ደግሞ በዌስትሃም ውግብ ጠባቂ አልፎንሴ ኢራዮላ ሴቭ የተደረጉ ኳሶች ነበሩ እና የመጀመሪያው አጋማሽ ላይ ሊቨርፑሎች ከፈጠሯቸው እድሎች አንጻር እነዛን ነገሮች ለማግኘት አልቻሉም ነበር። ነገር ግን ደግሞ በሁለተኛው አጋማሽ አስፈላጊ በሆነ ደቂቃና ወሳኝ በሆነ የጨዋታ ክፍለ ጊዜ ላይ ሊቨርፑል የመጀመሪያውን ጎል አስቆጥሯል ማለት ነው። እንግዲህ ጨዋታው አንድ ሰዓት ከተቆጠረው በኋላ 60 ደቂቃ ከተቆጠረ በኋላ ነው የፍሎሪያን ቬትስ አስገራሚ ሰንጣቂ ኳስ ተመልክተናል። የኮዲ ጋክፖ በኋላ ኳሱን ቆርጦ የተቀበለበት መንገድ እና እንዲሁ ደግሞ አሌክዛንደር ይስቅ ኳሱን ተቀብሎ ያስቆጠረበት መንገድ እጅግ በጣም አስገራሚ ነበር ሊባል ይችላል። እንግዲህ ይህ ጎል ለአሌክዛንደር ይስቅ የመጀመሪያው ነበር። ከዛ በኋላ ደግሞ እንደዚሁ ሁለተኛውን ጎል ኮዲ ጋክፖ በማስቆጠር በጨዋታው ላይ ሊቨርፑል ወሳኝ የሆነውን ሶስት ነጥብ ይዞ መውጣት ችሏል። የኮዲ ጋክፖም ጎል እጅግ በጣም የሚያምር ነበር። ነፃ በሆነ ቦታ ላይ ነበር ኳሱን ያገኘው። ኮንትሮሊንጉ ያምር ነበር። በዚህ አጋጣሚ እንግዲህ ኳስና መረብን አገናኝቶ ጨዋታው በዚህ ውጤት ሊጠናቀቅ ችሏል ማለት ነው። ትናንትና ለየት ያለ የተመለከትነው ነው ነገር እንግዲህ ሞሳላን አለመመልከታችን ነው እና ያለ ሞሳላ ሊቨርፑል እንዴት ነው እስቲ እናየዋለን። በኋላ ላይ ምን ምንድን ናቸው ጥሩ ነገር ነው ወይስ መጥፎ ነገር ነው የሚለውን ነገር የምናየው ጉዳይ ይሆናል። መጀመሪያ ግን መመልከት የሚኖርብን አሌክዛንደር ኢሳቅን ነው። እንግዲህ አሌክዛንደር ኢሳቅ ያቺ ሳውዛንብተን ላይ ያስቆጠራት በካራባኦ ካፕ ያስቆጠራትን ጎል ካልሆነ በስተቀር የምናነሳለት ነገር የለም እና ብዙ በዝውር ሲወቀሱ የነበሩ ነገሮች ነበሩ። ኢቨን እኔም ጥያቄ ነበረኝ። ለምንድን ነው ሊቨርፑል ሁለት ትልልቅ አጥቂዎችን በእንዲህ አይነቱ የዝውር መስኮት አስፈርሞ ከዛ በኋላ ሞመንተሞችን ሲያጠፋ ምናየው የሚሉ ጥያቄዎች ነበሩብኝ። እኔ ለመሰላችሁ አሁን ኡጎ ኤኪቲኬ ጥሩ እየተጫወተ በነበረበት ሳምንት ላይ በቃ በተከታታይ ጨዋታዎች ኮሚኒቲ ሽል ላይ በመክፈቻው ጨዋታ ቦርነመዝ ላይ ከዛ በኋላ ኒውካስል ላይ በተደረጉ ጨዋታዎች ተጫዋቹ ጎል እያስቆጠረ እያለ አሌክዛንደር ኢሳቅ ወደ ሜዳ እንዲገባ መደረግ ጀመር። የተጫዋቹ ሞመንተም የሚያጠፋ ነገር ነው። ምናልባት አንዳንድ ተጫዋቾች አቋማቸው ለምን ወረደ ብለን ጣት እነሱ ላይ ከመቀሰራችን በፊት መጀመሪያ ልብ ማለት የሚገባን ነገር ለምንድን ነው የተጫዋቾቹ ሞመንተም የጠፋው የሚለውን ነገር ነው። አንድ ተጫዋች በተከታታይ ጨዋታ ላይ እየተጫወተ እየተጫወተ ምርጥ ፐርፎርማንስ እያሳየ እያለ ያን ተጫዋች ቤንች አድርጋችሁ በስም ትልቅ የሆነ ተጫዋች ቋሚ ስታደርጉ የዛ ተጫዋች ሞመንተም ይጠፋል፣ እና ትልቁ ስጋት የነበረው እሱ ነው። ከዛ ደግሞ ለሊቨርፑል እኔ ተመራጭ የሆነ ብዬ የማስበው አሌክዛንደር ኢሳቅ ወደ ብቃቱ አይመለስም። አይደለም፣ ይመለሳል። የሆነ ሰዓት ላይ መመለሱ አይቀርም። በሚፈለገው ልክ ግን ወደዛ ሞመንተም እስከሚመለስ ድረስ በቃ ወቅታዊ ፐርፎርማንስ ነው። ከኢሳቅ ይልቅ ኢኬቲኬ የተሻለ ነው። ስለዚህ ለኡጎ ኢኬቲኬ የተሻለ ድል መስጠት አስፈላጊ ነገር ነው የሚሉ ሀሳቦችን ስናነሳ ነበር። ኢቭን ተጫዋቹ በቂ ዴሊቨሪም እያገኘ ነው ወይ በየጨዋታው ላይ? አሁን እኮ የሆነ አጥቂ ጥሩ እየተጫወተ ነው ጥሩ እየተጫወተ አይደለም ለማለት፣ የጎል ሙከራዎችንም እያደረገ ነው እያደረገም አይደለም የሚሉ ነጥቦችን ለማንሳት መጀመሪያ ዴሊቨሪዎች መቅረብ አለባቸው። ተጫዋቹ ግን እንዲያው በቂ ዴሊቨሪም እያገኘ አልነበረም ወይ ብዙ የግብ እድሎች የተፈጠሩለት አልነበረም? ያ ራሱን የቻለ አጥያቂ ነው። ከዛ ሪካርዶ የሆነ ገንዘብ ተከፍሎበት ነው የመጣው። ከ125 ሚሊዮን ፓውንድ በላይ ተከፍሎበት የመጣ ተጫዋች ነው እና ይህ ሁሉ ገንዘብ ወጥቶበት ጫና ሊኖር እንደሚችል ተጫዋቹ ላይ ከበድ ያለ ጫናዎች ሊኖሩ እንደሚችል ለመገመት ለሁላችንም የሚከብድ ነገር አይሆንም። እንጂ ተጫዋቹ ከጎል ማስቆጠር ጋር ችግር ያለበት ተጫዋች አይደለም። ይሄ ወይ ጎላ አያስቆጥርም ብላችሁ የምትጠራጠሩት አይነት ተጫዋች አይደለም። በኒውካስል ወይ ሲጫወት በሁለት የውድድር ዓመታት ብቻ 44 ጎሎች ማስቆጠር የቻለ ተጫዋች ነው። ይህን ምላችሁ በፕሪሜር ሊግ ብቻ ነው። ስለዚህ በፕሪሜር ሊግ በሁለት ዓመታት እነዚህን ሁሉ ጎሎች ማስቆጠር የቻለ ተጫዋች ሆኖ ሳለ አሁን ባለው ሁኔታ ምናልባት ከጎል ማስቆጠር ጋር ቢራራቅ፣ ወይ ጎሎችን ባያስቆጥር ወደ ብቃቱ አይመለስም ብለን ምንደመደምበት ነገር አይሆንም። ምናልባት ኢንቫይሮመንት መቀየሩ ክለብ መቀየሩ ለኒውካስል መጫወትና ለሊቨርፑል መጫወት አንድ አይደለም። ጫናው ይሄኛው በጣም ይከብዳል ለሊቨርፑል መጫወቱ ከዛ ደግሞ ያንን ኢንቫይሮንመንት እስከሚላመደው ትንሽ ጊዜ ሊፈጅ ይችላል። በባለፈው ክረምት ፕሪሲዝንን አላሳለፈም። ለብቻው ነው ልምምድ ሲያደርግ የነበረው። ከቡድኑ ጋርም እስከሚዋሃድ ጥቂት ጊዜዎች ማስፈለጋቸው አይቀርም። ግን ደግሞ ከዚህ በፊት ደጋግሜ እንደማነሳው ለአጥቂ መስመር ተጫዋቾች ጎል ማስቆጠር ማለት ልክ እንደ ኦክሲጅን ነው፣ በቃ የተነፈሱት አየር ነው። ስለዚህ በየትኛውም ጨዋታ ላይ ምናልባት ጎሉ ይመርም አይመርም፣ ፍጹም ቅጣት ምትም ይሁን በቆመ ኳስ የሚያስቆጠሩት ኳስ ይሁን ምንም አይነት ጎል ይሁን ወይ ተነካክቶም የሚያስቆጥሩት ጎል ይሁን፣ ብቻ ዋናው ነገር ጎል ማስቆጠራቸው ነው የሚፈለገው። እና በዚህ የጨዋታ ምርሀ ግብር ላይም አሌክዛንደር ይስሀቅ ለሊቨርፑል ጎል ማስቆጠሩ ጎል እጅግ በጣም አስፈላጊ ነገር ነው ልንል እንችላለን። እንግዲህ ትላንትና ያው ቀይ ካርድ ተመዝግቦ ነበረ ዌስትሃም ዩናይትድ በኩል ሉካስ ፓኩታ በቄካርድ ከሜዳ ሲወጣ ተመልክተናል። ነገር ግን በቄካርድ የወጣው ያው በራሱ ጥፋት ምክንያት ነው። የመጀመሪያውን ቢጫ ካርድ ከተመለከተ በኋላ ከእንደገና ከዳኛው ጋር አላስፈላጊ የሆነ ሰጣ ገባ ውስጥ ነው የገባው እና ሰማንያ ሶስተኛውም ደቂቃ ላይ ሰማንያ አራተኛውም ደቂቃ ላይ የማይሆኑ ድርጊቶችን በማድረግ ከዳኛ ጋር አላስፈላጊ ሰጥ አገባ ውስጥ በመግባት የተመለከተው ቀይ ካርድ መሆኑን ልንመለከት ይገባል ማለት ነው። ሌላኛው ግን እዚህ ጨዋታ ላይ አንኳር የሚሆነው ነጥብ የሞሳላ አለመሰለፍ ጉዳይ ነው። እንግዲህ ትላንትና አሰልጣኙ ጨከን ብለው ሞሳላህን ቤንች አድርገውታል። አለፍ ሲልም ጭራሽ ቀይረውም አላስገቡትም ወደ ሜዳ። ሙሉ 90 ደቂቃ እያለ ሞሳላን የተጫወጡት ይሄ ምን የምን አይነት ለውጥ ምልክት ነው የሚሉ ነገሮችን ልናነሳ እንችላለን። እኔ ስለ ሞሳላ ሁልጊዜ ደጋግሜ ቢሆን ሳነሳ አንድ የምናገረው ነገር ምናልባትም ደግሞ ስለ ሞሳላ ስንናገር በፕሪሚየር ሊጉ ስለ አንድ ሌጀንድ ተጫዋች እንደምናወራ በቃ አንድ እጅግ በጣም ስለሚያስገርም የፊት መስመር ተጫዋች ፕሪሚየር ሊጉ ላይ እንደና አለን ሽረር፣ ቴሪ ኦንሪ፣ ፍራንክ ላምፓርድ፣ ዲዲየር ድሮግባ፣ ዋይኒ ሩኒ ከመሳሰሉ በፕሪሚየር ሊጉ ሌጀንድ ከሚባሉ ተጫዋቾች ተርታ መሰለፍ የሚችል ተጫዋች ነው ብዬ ደጋግሜ ስለሱ ሳነሳ ነበር። ምናልባት የዘመናችን ተጫዋች ስለሆነ እንደው ሞሳላህን ከነዛ ተጫዋቾች ጋር ለመደመር አንዳንድ ሰው ሊቸግረው ይችል ይሆናል። ግን ሞሳላ ሌጀንድ ነው በቃ ሊቨርፑልን ከተቀላቀለ ጊዜ ጀምሮ ያስመዘገባቸው ቁጥሮች፣ ያስመዘገባቸው ሪከርዶች፣ ዋንጫዎቹ በሙሉ ከሊቨርፑል ጋር ቻምፒዮንስ ሊግ አሸንፏል። የዓለም የክለቦች ዋንጫ አሸንፏል። ኤፍ ኤ ካፕ አሸንፏል። ካራቦ ካፕ አሸንፏል። ሁለት የእንግሊዝ ፕሪምየር ሊግ ዋንጫዎችን አሸንፏል። ምንም የቀረው ነገር የለም። ሁሉንም ዋንጫዎች ከሊቨርፑል ጋር ያሸነፈ ተጫዋች ነው። አሁን ታዲያ በባለፈው አመት ያን ሁሉ የጎል አስተዋጽኦ ካደረገ በኋላ ከ ከአርባ በላይ የጎል አስተዋጽኦ ነበረው። ሀያ ዘጠኝ ጎሎች አስቆጥሯል፣ እንዲሁም የሚያስመዘገባቸው አሲስቶች አሉ። እነዛ ነገሮች ካደረገ በኋላ ኢቭን ተጫዋቹ ኮንትራቱ ማለቂያው ጊዜ ስለነበር ኮንትራቱን ይፈርማል አይፈርምም የሚሉ አይነት አጠያቂ ጉዳዮች ነበሩ። ያው ተጫዋቹ በሊቨርፑል ይወደዳል፣ ምክንያቱም የክለቡ ወሳኝ ተጫዋች ነው። ያለፉትን አመታት በወጥ ፐርፎርማንስ ተመልክተነዋል ሜዳ ላይ ስለ ምርጥ ጥያቄው ስለ ምርጥ ብቃቱ ጥያቄ የሚነሳበት ተጫዋች አይደለም። ስለዚህ ሞሳላ ምን አይነት አስገራሚ ተጫዋች ነው ብለን ስንል ብዙ ነገሮቹ ለእኛ ምስክር መሆን ይችላሉ። አምና ሊቨርፑልን ለምሳሌ ምንም እንኳን ቡድኑ ዋንጫ ሲያነሳ በህብረት በቡድን ህብረት ወይም ደግሞ ይሄ በኮሌክቲቭ የቡድን ስራ ያመጣ ውጤት ቢሆንም ግን አሁን አምና ያለሞሳላ የሊቨርፑል ዋንጫ የሚታሰብ ነበር ወይ ብለን ስንል እኔ ጥያቄ ምልክት ይኖረኛል። ምክንያቱም ያስቆጠራቸው ጎሎች በጣም ብዙ ናቸው። በአንድ ፕሪምየር ሊግ ሀያ ዘጠኝ ጎል ማስቆጠር ማለት የወርቅ ጫማውን መውሰድ ማለት። ያውም እኮ ይህን ሁሉ ጎል ያስቆጠረው የዘጠኝ ቁጥር ተጫዋች ሆኖ አይደለም፣ የመስመር አጥቂ ሆኖ ነው ይህን ነገር ሲያደርግ የተመለከት ነው። እና ሞሳላ ለዚህ ቡድን ያለው አበርክቶት ቀላል የሚባል አይደለም። በቃ ግን ዘንድሮ ደግሞ የአቋም መውረድ ጉዳዮች አሉ። እኔ የአቋም ወረዱን እንደው በአንድ በኩል ብቻ መመልከት አልፈልግም። አንደኛው የሊቨርፑልም አቋም ወረድ እንደ ቡድን የሊቨርፑልም አቋም ወረድ አንደኛው ትልቁ ችግር ይመስለኛል፣ ምክንያቱም ሊቨርፑል እንደ ቡድን የወረደው እንደ ቡድን ነው አቋሙ ጥሩ ያልሆነው። ስለዚህ እንደ ቡድን ጥሩ ባልሆነበት ሁኔታ ሞሳላህን ለብቻው ገኖ እንዲወጣ ማሰብም ትንሽ አስቸጋሪ ጉዳይ ሊሆን ይችላል። አንደኛው ጉዳይ የሚሆነው እሱ ነው። ከዛ ከሱ ጀርባ ደግሞ ጥሩ ዴሊቨር የሚያደርጉለት እንደ ትሬንት አሌክዛንደር አይነት በተለይ ትሬንት አሌክዛንደር አርኖልድ ለዚህ ተጫዋች የሚያበረክትለት ነገር እጅግ በጣም ትልቅ እንደነበር እናውቃለን። ግን አርኖልድ ከወጣ በኋላ ከእሱ ጀርባ ሆኖ ኦቨርላፕ የሚያደርግ እነዛን ኳሶች የሚቀበል የሚሰጥ ተጫዋች ደግሞ ያስፈልጋል። ያንን አላገኝም በዚህ ቡድን ውስጥ። ይህንን ተጫዋች እንደተመለከታችሁት እንግዲህ ያለፉትን ረጅም ዓመታት በጎል ማስቆጠር ውስጥ የመጣ ተጫዋች ነው። ከነማኔ ፈርሚኒዮ ጋር በመጣመር በጣም አስገራሚ ጊዜን ሲያሳልፍ የነበረ ተጫዋች ነው። እነዚህ አይነት ነገሮች አሉ። ከዛ ግን ደግሞ በእግር ኳስ የእድሜ መግፋትና የጨዋታዎች መደራረብ የተጫዋቾችን ፐርፎርማንስ ወይም ብቃት ሊቀንሶ ይችላል። አሁን ተጫዋቹ በዚህ ዓመት በ2026 ሰኔ 15 ሲመጣ ማለት ነው፣ የፈረንጆቹ ሰኔ 15 ሲመጣ ሞሳላ 34ተኛ ዓመት የልደት በዓሉን ያከብራል። እና 34 አመት ማለት እንግዲህ በፊት ሞሳላ ፕሪሚየር ሊጉ ላይ ሲያሳየን እንደነበረው በ28 አመቱ በ27 አመቱ ሲያሳየን እንደነበረው አይነት ፍጥነቶች ያንን በጣም የሚያስገርመውን አስፈሪውን አይነት ሞሳላ ላልና እንችላለን ምክንያቱም የእድሜ መክፋት ይዞት የሚመጣው ነገር አለ አሁን ሞሳላ ከዚህ በኋላ በቃ እግር ኳስን ኢንጆይ እያደረገ የሚጫወትበት በደንብ በእግር ኳስ ውስጥ እስከ ዛሬ ድረስ ላጣጣማቸው ስኬቶች የእግር ኳሱን የመጨረሻ የመዝጊያ ኬሪየሩን አሳምሮ ለማጠናቀቅ የሚጫወትባቸው ጊዜያት ናቸው እንጂ በፊት እንደነበረው አይነት በጣም ፈጣኑን እጅግ አደገኛውና አስፈሪውን ሞሳላ ላንመለከት እንችላለን። ይህን ከግምት ውስጥ ማስገባት አስፈላጊ ነው። እና እንደውም በእግር ኳስ ምን ይባላል እንደው ተጫዋቾች ብዙ ጨዋታዎችን ካከናወኑ በተለይ አምስት መቶ እና ከዛ በላይ ጨዋታዎችን የሚያደርጉ ከሆነ በቃ ከዛ በኋላ ባይ ዲፎልት የጨዋታ መደራረቡ ምኑም እየገደላቸው እያደከማቸው ነው የሚሄደው ያን ነገር ነው የምናየው። አሁን የተጫዋች እንግዲህ ከጥቂት ቀናት በኋላ ከጥቂት ቀናት በኋላ ስላችሁ በጣም በጣም በጣም ከጥቂት ቀናት በኋላ ወደ አፍሪካ ዋንጫ መሄዱ አይቀርም ከግብጽ ብሔራዊ ቡድን ጋር አሁን ይሄ ይሄ ልጅ በእግር ኳስ ሁሉንም ስኬቶች አሳክቷል። በቃ አሁን የሚፈልገው ከሀገሩ ጋር ዓለም ዋንጫ ላይ መጫወት። ምናልባት ዓለም ዋንጫው የመጨረሻው ይሆናል። ምክንያቱም ከዚህ በኋላ ወደ ቀጣዩ ዓለም ዋንጫ ሲመጣ 38 ዓመቱ ላይ ነው። ስለዚህ በዓለም ዋንጫው ላይ ሊጫወትም ላይጫወትም ይችላል። የአፍሪካ ዋንጫን ደግሞ ከሀገሩ ጋር ማሳካት ይፈልጋል። አሁን እነዚህ ናቸው ትልልቆቹ ነጥቦችም የሚሆኑት እና የሞሳላ አቋም ወረድ እንዲህ ባለው ሁኔታ የሚነሳ ነው እና አንዳንዴ አሰልጣኞች በሜሪት ብቻ በቃ በሜሪት ወይ ደግሞ ያ ተጫዋች እስከዛሬ ጥሩ ብቃት በማሳየቱ በስም ብቻ የሆኑ ተጫዋቾችን ሜዳ ላይ ሲያሰልፉ ልናይ እንችላለን። አሁን ሞሳላ ለምሳሌ አቋሙ ጥሩ አይደለም ዘንድሮ ጎል እያስቆጠረ አይደለም። አምና አሁን በዚህ ሰዓት ሞሳላ ስንት ጎል አስቆጥሮ ነበር? ቅድም እኮ እንዳልኳችሁ ሀያ ዘጠኝ ጎሎችን በአንድ የውድድር ዓመት በፕሪምየር ሊግ ብቻ ማስቆጠር እየቻለ ተጫዋች ነው። እና ይሄንን ነገር ያደረገ ተጫዋች አምና ሀያ ዘጠኝ ጎል ያስቆጠረ ተጫዋች ዘንድሮ ላይ አቋሙ ሲወርድ በዚህ ቦታ ላይ የሆኑ አማራጮችን መፈለግ አስፈላጊ ነው፣ ግን ሞሳላ በተደጋጋሚ ጊዜ አሰልጣኙ ያሰልፉታል። በዛ ቦታ ላይ ያን ያክል ለውጥ ያለው ነገር የለም። ፍሩትፉል የሆነ ነገር እየተመለከትን አልነበረም። አሁን እንግዲህ አሰልጣኙ ከዛ በኋላ በዶሚኒክ ሶቦዝ ላይ በቀኙ የመከላከል ቦታ ላይ የሚጫወተውን ያለ ቦታው ሲባክን የነበረውን ሶቦዝ ላይን ወደ ቦታው በመመለስ ወይ ደግሞ እሱን ወደ ሌላ ቦታ በማጫወት ጆጎሜዝን እንዲጫወት አደረጉና ሞሳላህን ደግሞ ቤንች አድርገው ዶሚኒክ ሶቦዝ ላይ በዛ ቦታ ላይ እንዲጫወት አድርገዋል። የትናንትናው የጨዋታው ለውጥ የነበረው እሱ ነው። ያው ሳላ እንደምታውቁት የሆኑ ኳሶች ያገኛል። ከዛ እነዛን ኳሶች ድሪብል የማድረግ ኳሊቲ ያለው ተጫዋቾችን እየቀነሰ የሚሄድ ኳሊቲ ያለው ያንን እያጠፈ እየሄደ ወደ ውስጥ እየሰበረ ይገባና እነዛን ኳሶች ከርል አድርጎ ይሞክራቸዋል። የምንመለከታቸው እንዲ አይነቶቹን ሁኔታዎች ነው። ካስታወሳችሁ ዌስትሃም ከሊቨርፑል በተደረገው ጨዋታ ላይ በሚያዚያ 2024 እንዲሁ በዚሁ በለንደን ስታዲየም ከዌስትሃም ጋር ተጫውተው ተሸንፈው ነበረ። ካስታወሳችሁ ሊቨርፑል ለዋንጫ የተፎካከረ በነበረበት ጊዜ ነው ያሽንፈት ያጋጠመው፣ እና በቃ ከዚህ በኋላ እንኳን ለዋንጫው ፎከከር አይደርስም ተብሎ የተረጋገጠው እዛ ጨዋታ ላይ ነበረ። እና ካስታወሳችሁ በዛ ጨዋታ ላይ ቤንች ሲደረግ እና አሰልጣኙ እሱን ለመቀየር በጣም ዘግይተው ነበረ የርገን ክሎብ እና ካሰልጣኙ ጋር ሰጥ አገባ ውስጥ ገብቶ ነበር ከየርገን ክሎፕ ጋር። እና ያው ለመጫወት ካለው ፍላጎት አንጻር እንደዚህ አይነት ነገሮች ሊኖሩ ይችላሉ። ዞሮ ዞሮ ከዚህ በኋላም እንደዚህ አይነት ነገሮችን ልንጠብቅ እንችላለን። ሞሳላ ቤንች ሊሆን ይችላል፣ በቋሚነት ላይ ጀምር ይችላል፣ ኢቭን እንደ ትላንትናው ሜዳም ላይ ገባ ይችላል። በእርግጥ የጨዋታ መደራረቦች አሉ። ሊቨርፑል አሁን በዚህ ሳምንት በጣም ወሳኝ የሆነውን ጨዋታውን ከሰንደርላንድ ጋር ደግሞ ያከናውናል። ከዛ ደግሞ በሳምንቱ አጋማሽ የፕሪምየር ሊግ ጨዋታውን ያከናውናል። ስለዚህ በጣም ተደራራቢ ጨዋታዎች ቻምፒየንስ ሊግ፣ ፕሪሚየር ሊግ ጨዋታዎች ስላሉ ተጫዋቾች ማፈራረቅም አንዱ ጥሩ ነገር ነው። ያም ምክንያት ይሆናል ተብሎ ይታመናል። ግን ከዚህ በኋላ እንደዚህ አይነት ቆራጡ ውሳኔዎች በአሰልጣኙ በኩል ልንመለከት እንችላለን። ሳላህን ቤንች ማድረግ ሳላን ከጨዋታው ላይ አለማሳተፍ ወይ ደግሞ ከነጨራሹ ቀይሮም ላይ ያስገቡት ይችላሉ። ና እንደዚህ ነገሮችን ልንመለከት እንችላለን። ድሉ ግን ለሊቨርፑል ምን ማለት ነው የሚለውን ነገር ደግሞ ልንመለከት ይገባል። እንግዲህ ትላንትና ሊቨርፑል ማሸነፉ ለአርነ ስሎት በተለይ የሚሰጣቸው እፎይታ ቀላል የሚባል አይደለም። አምና ዋንጫውን አሸንፎ የመጣ ቡድን ነው። ታዲያ ትላንትና ሊቨርፑል ጨዋታውን ሲያከናውን በደረጃ ሰንጠረዡ አስራ ሶስተኛ ደረጃ ላይ አስራ ሁለተኛ ደረጃ ላይ ተቀምጦ ነው ያንን ጨዋታ ሲያደርግ የነበረው እና ለሊቨርፑል ደጋፊዎችም የሚዋጥ ውጤት አልነበረም በተከታታይ ጨዋታዎች ላይ ክለቡ በርካታ ሽንፈቶች ሲሸነፍ የነበረ ክለብ ስለነበር እነዚህ ነገሮች ለክለቡ በጣም አስቸጋሪ ጉዳዮች ይመስሉ ነበር፣ ደግሞ አስቸጋሪ ጉዳይም ናቸው። የተከታታይ ጨዋታዎቹን ሽንፈት ደግሞ ለማካካስ የግድ ሊቨርፑል ማሸነፍ አለበት። አሁን እኮ የውጤት ቀውስ ውስጥ ስለመግባት ብቻ ሳይሆን ማንሳት የሚገባን የውጤት ቀውስ ውስጥ ከመግባት ባሻገር ወይ ደግሞ የሆኑ ጨዋታዎችን ከማሸነፍ ና በእነዛ ጨዋታዎች ውጤት ይዞ ከመውጣትን ባለፈ ምንድን ነው ሊያደርጉ የሚገባው? ምክንያቱም ዘንድሮ ሊቨርፑል ለዋንጫ ቢፎካከር ዋንጫ ቢያነሳ የተገመተውም ነገር ነው። ግን ያን ደግሞ ካላደረገ ቢያንስ ቶፕ ፎር ገብቶ የቻምፒየንስ ሊግ ቦታውን ማረጋገጥ አለበት። ስለዚህ ለዛ ደግሞ ጨዋታዎችን እንዲያሸንፍ ይጠበቃል። አሰልጣኙ አርነ ስሎትም ደግሞ ብዙ አይነት ወቀሳዎች እየተሰነዘሩባቸው ነው የሚገኙት ና ያንን ነገር ለማስተካከል የግድ ማሸነፍ አስፈላጊ ነገር ነው። ትላንትና ለሊቨርፑል ወሳኝ ድል ተመዝግቧል። አሰልጣኙ አርነ ስሎት ጨዋታው ካበቃ በኋላ እንግዲህ የጎል ድሮች ሲፈጠሩባቸው እንደነበር እነሱም ደግሞ ያንን የጎል እድል ለመከላከል የሞከሩትን ሙከራ ሲያነሱ ነበር። ከዚህ ባለፈ ግን ሙሉ ለሙሉ እፎይታ የሰጠን ነገር ነው። ምክንያቱም አሁንም ብንሸነፍ ኖሮ፣ በተደጋጋሚ ጊዜ ከመሸነፍ በኋላ እንደዚህ አይነት ጨዋታዎችን ማሸነፍ እፎይታ የሚሰጥ ነገር ነው ብለው ነው አሰልጣኙ የተናገሩት። ባለፉት ከነበሩት ጨዋታዎች አንጻር አንዳንድ ነገሮች ተመሳሳይ ሆነው የቀጠሉ ነገሮች አሉ ነገር ግን ደግሞ በተለይ ከቆመ ኳሶች ጎል አለመቆጠሩ በሊቨርፑል ላይ ጎል አለመቆጠሩ፣ እንዲሁ ደግሞ ከዛም ባሻገር ቡድኑ በዚህ ጨዋታ ላይ ያሸንፈው መውጣቱ እጅ በጣም አስፈላጊ ነገር መሆኑን አሰልጣኙ ተናግረዋል። እንግዲህ ቀጣይ ደግሞ ከሰንደርላንድ ጋር ሌላኛውን ከባድ የሆነውን የጨዋታ መርሃ ግብር የሚያከናውኑ ነው የሚሆነውና እዚህ ጨዋታ ላይ ደግሞ ምን አይነት ውጤት ምን አይነት ፐርፎርማንስ ይመዘገባል የሚለውን ነገር አብረን እንመለከታለን። ለሊቨርፑል ግን ኢቨን ደረጃውንም እንዲያሻሽል እድል የሰጠው ጨዋታ ነው። ምክንያቱም እዚህ ጨዋታ ላይ ባያሸንፍ ኖሮ አሁንም ወደፊት ለመጠጋት በጣም ይቸግረው ነበረ። አንድ ሚገባኝ ነገር ዘንድሮ ቶፕ ፎር ለመግባት ከፍተኛ ፉክክር ይኖራል ከመቼውም ጊዜ በላይ። ግን ደግሞ አሁን ባለው ሁኔታ ስምንተኛ ደረጃ ላይ ተቀምጠዋል በሃያ አንድ ነጥቦች። ከመሪውም ጋር ያላቸው የነጥብ ልዩነት ዘጠኝ ነው። በእርግጥ ዘንድሮ ሊቨርፑል ለዋንጫ ፎካከር አለ የጥያቄ ምልክት ውስጥ የሚገባ ጉዳይ ነው። ምክንያቱም ክለቡ በተከታታይ ሲሸነፍ ከነበረው ሽንፈት አንጻር ኢቨን፣ እንደውም አርሰን ቬንገርም በባለፉት ሳምንታት ሀሳቦቻቸውን ሲሰጡ ነበር፣ ከኢንተርናሽናል ብሬክ በፊት እኔ አንድ ክለብ እንደዚህ ተከታታይ ጨዋታ እየተሸነፈ ለፕሪሚየር ሊግ ዋንጫ ሲፎካከር አላስታውስም ብለው ሲናገሩ ነበር እና ምናልባት ለዛ ነገር ለዋንጫ ፉክክሩ ይደርሳል አይደርስም የሚለውን እስቲ አብረን እናየዋለን። ግን በጣም አስቸጋሪ ይመስለኛል አሁን ሊቨርፑልን ስለ ዋንጫ ፉክክር ያስባል ብሎ መናገር። ግን ቢያንስ ለቶፕ ፎሩ አሁንም በጣም ቀረብ ብሎ ነው የሚገኘው። አራተኛ ደረጃ ላይ ከሚገኘው አስተን ቪላ ጋር ያላቸው የነጥብ ልዩነት ሶስት ብቻ ነው። ከፊት ለፊታቸው ማንቸስተር ዩናይትድ፣ ሰንደርላንድ፣ ብራይተን፣ አስተን ቪላ ይገኛሉ። እስከ አራተኛ ደረጃ ያሉት ክለቦች እነዚህን ክለቦች ቤት ለማድረግ ለማሸነፍ ደግሞ ቀጣዮቹን ጨዋታዎች በደንብ ማሸነፍ እጅግ በጣም አስፈላጊ ነገር ነው የሚሆነው ማለት ነው። እንግዲህ ከሰንደርላንድ ጋር ቀጣዩን ጨዋታቸውን ያከናውናሉ። ከሰንደርላንድ ጋር ከተጫወቱ በኋላ ረቡዕ ዕለት ከዛ ደግሞ ከሊድስ ዩናይትድ በመቀጠል ደግሞ በቻምፒየንስ ሊግ ከኢንተር ሚላን፣ ከብራይተን፣ ከቶተንሃም ጋር እንደዚሁ ሌሎች ጨዋታዎቻቸውን የሚያከናውን ይሆናል። ያው ቻምፒየንስ ሊግ ፕሪምየር ሊግ እያለ በየሶስት ቀኑ መጫወታቸው ይቀጥላል እና ይህን ነገር ነው ልናነሳ የምንችለው። ስለ ሊቨርፑል ምን ሀሳብ አላችሁ? የትናውን ጨዋታ እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። እጅግ በጣም አስፈላጊ በሆነ ሁኔታ ትናንትና እንግዲህ ለሊቨርፑል ወሳኝ የሆነ ሶስት ነጥብ አስመዝግበው ከለንደን ተመልሰዋል ማለት ነው።